እሱ ከሞተ ከተማ የሚያሰጋ ንጹሕ ሚስኪን ሰብሳቢ፣ አቃፊ አባቴ ያ የሆነት። እንደውም ከወንዶች ጋር መኖር የከበደኝ ወንዶችም ከአባቴ ጋር ስለማመዛዝናቸው፣ ከአባቴ ጋር ስለማወዳድራቸው ያ ስለ አባቴ ለመጠየቅ መጀመሪያ አንገትሽን ታጠቢ፣ መጀመሪያ ጭቅቄትሽን ለማስለቀቂያ ጊዜ ኖርሽ። ከዛ በኋላ ስለ ንጹህ ዘሮች ስለ ንጹህ ማንነት ችግር ታርካልሽ። ኦኬ አስበሿል ታደሰ ብሩ ምን እንደሚመስል እነዛ ነገር ለማለት ፈልጌ፣ ባሽ ለማለት ሄለን ሾ መልስ መመልስልሽ የልጅሽን አባት ምን አርጆሽ ነው ራሱን ያጠፋው? አንድ ሰው ብሎ ይለያል። ታሪክ ብሎ እንዳትነግሪኝ አንቺ ስትጣይ እንጂ ታሪክ ስትነግሪኝ ደስ አይልም። ይለያል ስትጣይ። ይሄ ጸብ፣ ይሄ ጸብ። መልስ መልስልሽ። የልጅሽን አባት ምን አርጆ አለ በለዚያ መልስ የለኝም ነው። እኔ መጠየቅኩኝ ሳይጠሩት አቤት፣ የሰይጣን ጎረቤት ማለት አንቺ ነሽ። ሰውና ሸሽቶች ከሰይጣን ጋር ተዋደሽ የምትሆኑ ማለት አንቺ ነሽ። ገብቶሻል? ማንም ሰው አልጠየቀሽም። እኔ ጥያቄ የምጠየቅሽ ነገርኩሽ እንጂ ቲክቶክ ላይ እየዞረ የሰዎችን መልክ እየሳለ የሚያስቀም የሚልክላቸው ፎቶቻቸው ሁሉ ለየወዳብ ስሎ ለሰጠው ለየኒ ስሎ ሰጠው። እኔም አንቺን በስክሪፕቶ ሲያም በንግግር ስዬ ማንነትሽን የነገርኩሽ ሌላ ምን አደረኩ? አይደል እንደገስ የልጅሽን አባት ለሚባለው የሞተ የልጅ አባት አይደለም። እሺ የልጅ አባት ወሎዬ ራያ ነው። ደስ የሚል ቆንጆ አስበሽዋል እዚህ መልክ ላይ ራያ ሲጨመር እዚህ መልክ ላይ ወሎዬ ሲጨመር ማለት ነው። አለ የመን ያለው የመን ያለው ላንጅ አለ የምነግርሽ ጥያቄ ያላቸው ሰዎች ስላሉ ስለገባኝ ገብቶሻል። የሞተው ሶፋ ላይ እየተቀመጠ የኔን ብር ሲበላኝ ነበረ ነው እና ቺት አረገብኝ፣ ቺት አረገብኝ፣ ቺት ሲያረግ ድሮን የነበረው እኮ የምቀልበው ብሬን ከለከልኩት፣ እና ሰርቶ መተዳደር ስለማይችል የነ ጆከር እና የነ ጃፔ አይነት ባህሪ ልቅም ጋሚ ቂጥ ላይ ስለሆነ ያንን መቋቋም ስላቃተው ሲጣል ሲጣል ስንት ሲል መሬት አሳየሁት። ሰስፔንስ ልፈጥርበት ማለት ነው። መሬት አሳየሁት። መሬትን ያት ተመቼም ብሎ መሬት ላይ ተዘብዝፎ እንዲህ አጽሙ መፈራረስ ሲጀምር አወጣውት እንደዚህ ፈንቅያ አወጣት። ያው ፈንቅያ አወጣውትና ወደ እሳት ከተትኩት። ወደ እሳት እና ባለፈው ወደ ሀገር ቤት ሲሄድ ለወንድሙ ልሰጠው ይዤ ሄጄ ወንድሙ እስር ቤት ነው ያለው። እናቱ እንደዚህ አይነት ነገር ስለማይገባት ይዤው መጣው ተመልሽ። አመዱን ላምጣልሽ? እሺ፣ አመዱን ላምጣልሽ? ኢዲ አሚን ዳዳ የሚባለውን ፕሬዚዳንት ታውቃልሽ? የእሱን ታሪክ እኔ እሱ ላይ ማነው የባችን ማለት ይሄ ለንሾ መልስ መመልስልሽ የልጅሽን አባት ምን አርገሽው ነው ራሱን ያጠፋው? ምን አርገሽው ነው ራሱን ያጠፋው? ለምን ክሪሜት አረግሽው? ክሪሜት ካረግሽው በኋላ ብዙ አመት አብረሽው ኖርሽ፣ ለምን ቀበርሽው? መልስሽ። ለምን መጀመሪያ መቆር አልፈለግሽ? ይህን መልሽ። በኋላ መልሽ። ሌሎችን እንደምን ታስመልሹ? ይህን ውጭና አልቀበርኩትም። አመዱን ለወንድሙ ልሰጥ ነበር፣ ትንሽ እሱ ዘመናዊ ስለሆነ፣ እስር ቤት ነው ያለው። እሱ ልጅ ባለፈው ከድሬዳዋ ስመጣ ይዤው መጣ። ድሬዳዋ ሰው አይደለም ሌላ ክፍለ ሀገር ይዤው፣ መጥቻለሁ። ይሄ አመዱ የእሱ አመድ። ቺት ስላረገብኝ፣ ሴቷ ሴት ሴቶችን ወንዶችን ሳይ እየመጣው ይሄ የእሱ አመድ ትፈልጊዋለሽ? ትክሬወለሽ? ትቅቢዋለሽ? ምን እንደማደርገው ታውቂያለሽ? ተው እያልኩ ተፋበታለሁ። እንደዚህ የእውነት እንደዚህ፣ አየሽ፣ የእሱ አመድ። ተው እያልኩ ተፋበታለሁ። ኢዲ አሚን ዳዳ የሚባለውን ፕሬዝዳንት ታውቂያለሽ?

ዘሮ ማን ነው? ዱቄት ዘር የለው። ፉርኖ ዱቄት፣ ገብስ ዱቄት፣ ምናምን ዱቄት፣ ዱቄት ምንም ዘር የለው። ማንነት የለው። የኔ መጫዎች አሉ። ስፈልግ እንደዚህ ቋጥረዋለሁ፣ ስፈልግ እዚህ ውስጥ እንደዚህ ከተዋለሁ፣ ስፈልግ እዚህ ውስጥ አረገዋለሁ። ትፈልጊዋለሽ? ደውሰችው። ያ ገብቶሻል? የእኔ ማንነት ላይ የተረማመደን ሰው ጭራሽ መጥቶ እንዳንቺ ልጄን ሊወስድብኝ አይደለም። ብሬን ለበላ እያመጣው በየቀኑ ተፋበታለሁ። ልቃም እያልኩ እንደዚህ ነው የምደነፋበት። ቆሞን ቁጭ ብሎ ህይወቱ ላይ አላግጥበታለሁ። አለሁ መጥቶ የሚጠይቀኝ ቤተሰብ እስቲ ይምጣ። ወንድሙ ነኝ የሚለው መጥቶ ነኝ ይጠይቀኝ እስቲ፣ እኔን ከዚህ ከዚህ ያስጥለው፣ ይህን አመድ ከእጅ ያስጥለው እስቲ ሰዲ ይላል ተበለሰላ ደ ቁጭ ብለህም ቆመም አመድ ሆነን ዱቄት ሆነን ወጥ ሆነም ተወጡጠ እኔ አላግጥባል። የእኔ ብልግና የእኔ ጭካኔ ፕላስ ብልግና ነው። ጭካኔ ብቻ አይደለም። ለዚህ ለባለጌ ቺት አርጎ ብሬን ለበላ ሰው ሰውነቱ ለምን ቦታ ይይዛል? ለሱ እኔ የመሬት ልከፍል ነው? አቃጥዬ ስናድድ ተፋበታለሁ? የመጣ ሰውላ ትፉበት ነው የምላቸው? ምራቃቸው መሬት ላይ ለምን ያርፋል? የት ነው ያለውን ያልሽ ይኸው፣ እዚህ ውስጥ አለ። አሁን ምንመላለስ እዚህ ጋር ይቀመጥ ይቀመጥ። ውጭ ባል እንደውም ዛሬ የሚወራውን ቶፒክ አዳምጥ። ምን አባሜ መሄጃ? የከባ መሄጃ? ቁጭ በል እዚሁ ጋር ቁጭ በል። እንደውም ከሱ ጋር አሁን ስለ አንተ እየተወራ ስለሆነ እዚህ ቁጭ ብለህ ትሰማለህ። ዱቄት አመዳ ሁለት አቢስ አይ፣ እሺ። አመዱን እንደዚህ ነው የምጠርገው፣ እንደዚህ ዩጋ ቻንሰር ወንድሙ ነኝ የሚል እኔ መጥቶ ይጠይቅስ? ኖበዲ አር ይላል። ሶማሌ አር ያ ምንም ሳታመጣ ስትቀር እንደዚህ ነው የማላግጥባችሁ። እኔ እንኳን እዚህ ሚዲያ ላይ ያለው ባለ ከጉድጓድ አውጥቼ እንደዚህ ዱቄቱን ቤት አድርጌ እተፋባችኋለሁ። የእኔ ጭካኔ ጭካኔ ብቻ አለን ብልግና ፕላስ ነው። ከጨከንኩባችሁ ዛሬ፣ ስወድ ደግሞ እስከ ጥግ ሄጄ መስዋዕት እኔ ፊት የተጨማደደበትን ብር ፊት ሲያደርግብኝ ነበር ገባሽ ያ ብር ሲቀርበት እራሱን ሲጣረግ ሰቀቀን ልለቀበት ፈልጌ ቀበርኩት ከዛ በቃ መሬት አይበቃም እንዴ ብዬ አወጣሁት ከዛን አስቃጠልኩት ሀገር ቤት ወሰድኩት ለወንድሙ ልሰጥ ነበር ወንድሙ እስር ቤት ነው ያለው ይዤው መጣው እንደውም እንኳን አልሰጠውትም ያኔ ሰጥቼው ቢሆን ኖሮማ ላይ ተፋ ነበር